ሰላም ጣና ስትልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጅ ተመልካቾቻችን እንደምንዋላችሁ። ከጣና ቴሌቪዥን የጥቅምት አራት ቀን 2018 ዓ.ም የምሽት ዜናችን ተጀምሯል። ዜናዎቹን እየመራመር አሰፋ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። ከጎንደር የተሰማ ሰበር የአንድነት መረጃ አለም። ጉዳዩን በተመለከተ አጠር ያለ ዘገባ አዘጋጅተናል እናቀርብላችኋለን። ጎጃምና ጎንደር ላይ ፋኖ ታላላቅ ድሎችን ተቀዳጅቷል። የጋይንቶ ኦፕሬሽን ምን ይመስላል? ከአገዛዙ ካምፕ ጠፍተው ሲሄዱ የተያዙት የከባድ መሣሪያ ምድብተኞቹ ምናሉ? ዜናችን በዝርዝር ያስደምጣችኋል። በራያ ቆቦ አቅራቢያ የምትገኘዋን ዋጃን የተቆጣጠረው ህወሓት ዋጃ ላይ የፈጸመው ምንድን ነው? የአካባቢው ህዝብ የሰጠው መረጃ በዜናችን ዝርዝር ዘገባ ተሰናድቶለታል።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 በቅድሚያም ሰበር የአንድነት ዜና እናቀርብላችኋለን። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዛ አመራሮች አንድነት ምክክራቸውን በስኬት ማጠናቀቃቸው ታወቀም። ሁለቱ የአማራ ህዝብ የሉና ትግል መሪዎች በቀጠናው ያለውን የፋኖ ኃይል ከእርስ በርስ መታኮስና ለመግባባት በማውጣት አንድነትን መሰረት ያደረገ ትግል እንዲያካሂዱ ከሁለቱም እዞች የሚገኙ ሁለት ክፍለ ጦሮች የሰሩት የማግባባት ስራ ከፍተኛ ስለነበር ምስጋና ይገባቸዋል ሲሉ መረጃውን ለጣና ቴሌቪዥን ያደረሱ የሁለቱም እዝ አመራሮች ተናግረዋል። የአፋድ ጎንደር ጠቅላይ ግዛት እዝ ግዙፉ በጌምደር ክፍለ ጦር እና የአፋ ባደጃዝማች በላይ ዘለቀ እዝ ግዙፉ ቋራ ኦሚርላ ክፍለ ጦር ታጋዮች ያበረከቱት አስተዋጽኦ ከፍተኛ በመሆኑ ምስጋና ይገባቸዋል ተብሏል። የጎንደር ፋኖ መሪዎች በመካከላቸው ያለውን ልዩነት ሙሉ በሙሉ በመፍታት የትግል ወንድማማችነታቸውን ባስጠበቀ መልኩ ለአማራ ሕዝብ የሉና ትግል የሚያበረክቱትን ሚና በአግባቡ እንደሚወጡ እምነታችን የጸና ነው። በሁለቱም እዞች በኩል የአንድነት ስምምነቱን ለማሳካት የተወከሉ የኮሚቴ አባላትም ላበረከቱት ያልተቋረጠ ጥረት ምስጋና ይገባቸዋል ሲሉ የተናገሩት አስተያየት ሰጪዎች ደስታችን ሙሉ እንዲሆን አንድነቱ በፍጥነት እንዲፈጠርና የአማራ ህዝብ የሉና ትግል መሪ የሆነው መላው የአማራ ፋኖ አንድ ወጣት ታጋይ ድርጅት ይዞ እንዲመጣ ሁሉም የበኩሉን እንዲወጣ ሲሉ ጥሪ አቅርበዋል። ጣና ቴሌቪዥንም የአማራ ፋኖ አንድነት እውን እንዲሆን የሚያደርገውን ጥረት አጠናክሮ የሚቀጥልበት መሆኑን እየገለጽን ዛሬ ጎንደር ላይ ለተሰማው የአንድነት ብስራት ዜና የሁለቱንም እዝ መሪዎችና መላውን የጎንደር ፋኖ አባላት በድጋሚ እንኳን ደስ አላችሁ ለማለት እንወዳለን። ወደ ተከታዩ ዜናችን እናልፋለን። ፋኖ በደፈጣ ጥቃት ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ በጋይንት አውራጃ በወሰደው የደፈጣ ጥቃት የብልጽግናውን ሰራዊት ከባድ ኪሳራ እንዳደረሰበት አስታወቀም። የጎንደር ጠቅላይ ግዛት ህዝብ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ዛሬ የወሰደው የደፈጣ ጥቃት በማል ጋይንት ብርጌድ ዋና አዛዥ አርበኛ ጥሪት ማስሬ ወይም ካስትሮ አማካኝነት ሲሆን ሎጂስቲክና ተጨማሪ አይልጭኖ ወደ ታች ጋይንት ሲጓዝ በነበረው የብልጽግና ሰራዊት ላይ ነው ደፈጣ ይጣለው። ልዩ ቦታው ሽጥ ተብሎ በሚጠራው ቀበሌ ፋኑ በወሰደ የደፈጣ ጥቃት አምስት የብልጽግና ሰራዊት አባላት እርምጃ የተወሰደባቸው ሲሆን፣ በርካቶች ደግሞ ከባድ ጉዳት ደርሶባቸዋል። ጥቃቱን ተከት ተከትሎም የብልጽግናው ሰራዊት ጉዞን በመሰረዝ ወደ ጋይንቷ ነፋስ መውጫ ከተማ ተመልሶ መግባቱ ተነግሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስዝ በወሰደ የደፈጣ ኦፕሬሽን ሁለት ያገዛዙን ቁልፍ ወታደራዊ የመረጃ ክፍል ባልደረቦችን በቁጥጥር ስራ ውሏል። ይህ ብልጽግናው ሠራዊት ስድስት መቶ ሁለተኛ ኮር ሰባተኛ ክፍለ ጦር አምስተኛ ሬጅመንት አባላት የሆኑት ወታደሮቹ በአባ ኮስትር ብርጌድ ውስጥ የመረጃ ደህንነት ክትትል የተያዙ መሆናቸውን የደረሰን መረጃ ያመላክታል። የሞርተርና የዲሽቃ ምድብተኛ የሆኑት ኦብሳ አብደላና አብደላ ነር የተባሉት የብልጽግናው ሠራዊት አባላት የተያዙት የአካባቢውን ማህበረሰብ አለባበስ በመመሳሰል በጉዞ ላይ እንዳሉ መሆኑን የአባ ኮስትር ብርጌድ ቃል አቀባይ ክፍል አስታውቋል። በአፋ በአጼ ቴዎድሮስ ህዝብ ላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ በቁጥጥር ስር የዋላቸው ሁለቱ የብልጽግናው ሠራዊት አባላት የብልጽግናውን አገዛዝ ተቃውመው ከእርተው ወደ ቤተሰቦቻቸው እየሄዱ እንደነበር ተናግረዋል። የብልጽግናው አገዛዝ በየግንባሩ እየከዳ በመጥፋት ላይ ሲሆን ሲሆን ትናንት ሌሊት 72 የሰራዊቱ አባላት ሁለት ዲሽቃ፣ አስር ስናይፐርና ብሬን እንዲሁም 60 ክላሽንኮቭ መሳሪያ እንደያዙ ከካምፕ ወጥተው ጠፍተዋል። ይህን ያህል ሰራዊት በአንድ ሌሊት መጥፋቱን አስመልክቶ ወታደራዊ ትንታኔ የሰጡ ምሁራን በዚህ መጠን ሰራዊት ከነሙሉ ትጥቁ ሲጠፋ በጣም ይገርማል። ወታደሮቹ የወጡት ራሳቸውን ችለው ከሌላ ሀገር ጋር ሊዋጉ ነው ወይስ የራሳቸውን ጦር ሊገነቡ ነው? ሲሉ በመገረም ጠይቀዋል። በሁሉም የአማራ ግዛቶች የተሰማራው የብልጽግናው ሰራዊት በየጊዜው ካምፕ እየጣለና መሳሪያውን እያንጠለጠለ መጥፋትን የህልውና ጉዳይ አድርጎታል። ወደ ተከታዩ ዜናችን እናልፋለን። የብልጽግናው መስመራዊ መኮንኖች ትንኮሳቸውን ቀጥለዋል። የኢትዮጵያና የኤርትራ ሁናዊ ሁኔታ አሳሳቢ ደረጃ ላይ የደረሰ ሲሆን፣ በሁለቱም መንግስታት በኩል የቃላትና የሚዲያ ትንኮሳቸውን አጠናክረው ቀጥለውበታል። የብልጽግና ወታደር አዛዦች የኤርትራን መንግስት በግልጽ የሀገራችን ጠላት ነው ሲሉ በሰራዊቱ ፊት ተናግረዋል። የብልጽግናው ሊቀመንበር በባህር በር ጉዳይ ከኤርትራ ጋር የገቡበት የጦርነት ቅስቀሳ አድማሱን እያሰፋ በሁለቱም ወገን የቃላት ጦርነቱ ተባብሶ ቀጥሏል። ትናንት የኤርትራው ዲፕሎማት ዶክተር እንደ ማርያም ወልደ ጊዮርጊስ በእኔ እምነት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ደፍረው ወደ ጦርነት ይገባሉ ብዬ አላስብም። ከገቡበት ግን ውጤቱ የሚከፋ ለራሳቸው ነው። ጦርነቱ ከተጀመረ የጠቅላይ ሚኒስትር አብይ የስልጣን ዘመን ማብቂያ ይሆናል ሲሉም ተናግረዋል። ኮሎኔል ሲሳይ ደመቀ የተባሉ የብልጽግና ወታደር አዛዥ በበኩላቸው የባህር በር የማግኘት መብታችን የኤርትራ መንግስት፣ እንደ ጥፋት ቆጥሮ ህዋትና ፋኑን አደራጅቶ ሊወጋን ነው ሲሉም የብልጽግናውን ውንጀላ እሳቸውን በሰራዊቱ ፊት ተናግረዋል። ከሌፍትናንት ኮሎኔል ሲሳይ ደመቀ ቀደም ብሎም የአየር ኃይሉ ዋና አዛዥ ጀነራል ኢልማ መርዳሳና የመከላከያ መረጃ መምሪያ ዋና አዛዡ ጀኔራል ጌታቸው ጉዴና ሰራዊታችን ደዚች ባንዲራና ሉዓላይነቷም ራሱን አሳልፈው ለመስጠት ማዘጋጀት አለበትም ለኢትዮጵያ ሉዓላዊነት የባህር በር ባለቤት መሆናችን ዋናው ግባችን ነው ብለዋል። ሌፍትናንት ሲሳይ በቀለ ተፈጥሯዊ መብታችን የሆነውን የባህር በር አጀንዳችን እንደ ኃጢአት የቆጠረው ሻቢያና ጋሻ ጃግሬውም የግብፅ መንግስት የተጎናጸፋቸውን የዲፕሎማሲ ድሎች ለማክሸፍ እንደ ፈረስ የሚጋልቧቸውን ባንዳዎች በማሰማራት ላይ ይገኛሉ ሲሉም የጦርነት ንኮሳ ንግግራቸውን አድርገዋል። ኮሎኔሉ ሲቀጥሉም በዚህ ደግሞ እንደ ህዋት ኦነግሸንና ጽንፈኛውን ቡድን የመሳሰሉት ተ ተከፋይ ባንዳዎች ከታሪካዊ ጥላቶቻችን ጋር ትስስር በመፍጠር ኢትዮጵያን እየወጉ ያሉ ጸረ ሰላም ኃይሎች መሆናቸውን መገንዘብ ያስፈልጋል በማለት የብልጽግናውን ሰራዊት ለጦርነት ያለውን ዝግጁነት አረጋግጠዋል። ወቅታችን የሆነው የባህር በር ባለቤትነት አጀንዳችንን እንደ ኃጢአት የቆጠረው ሻቢያና ጋሻ ጃግሬውን የግብፅ መንግስት በአሁኑ ጊዜ በዓለም አቀፍ ደረጃ የተጎናጠፍናቸውን የዲፕሎማሲያዊ ድሎች ለማፍሸም እንደ ፈረስ የሚጋልቧቸውን ባንዳዎች በማሰማራት ላይ ይገኛሉ። ለዚህም ደግሞ እንደ ህወሓት፣ ኦነግ ሸኔና፣ ጽንፈኛው ቡድን የመሳሰሉ የውስጥ ተከፋይ ባንዳዎች ከታሪካዊ ጠላቶቻችን ጋር ትስስር በመፍጠር ኢትዮጵያን እየወጉ ያሉ ጸረ ሰላም ኃይሎች መሆናቸውን መገንዘብ ያስፈልጋል። ለመሆኑም እነዚህ የውስጥ ባንዳዎችና የውጭ ታሪካዊ ጠላቶቻችን ተቀናጅተው በሀገራችን ደህንነት በሉዓላዊነታችንና ብሔራዊ ጥቅማችን ላይ ያነጣጠረ አደጋና ስጋት የመፍጠር ዓላማን ያነገቡ በመሆናቸው የዘንድሮውን የሰንደቅ ዓላማ ቀን የምናከብረው እነዚህን ኃይሎች ዳግም ለሀገራችን ስጋት ወደማይሆኑበት ደረጃ በማውረድ የሀገራችን የልማት ጉዞ ያለ እንቅፋት እንዲቀጥል አስፈላጊውን መስዋዕትነት ለመክፈልና ለቀጣይ ተልእኮ የምንዘጋጅበት ጊዜ መሆኑን በመገንዘብ ነው። ክቡራትና ክቡራን የጥቅምት አራት ቀን 2018 ዓ.ም የምሽት ዜናችን አሁንም እንደቀጠለ ነው። ህወሓት ገበያ ላይ ውጊያ ከፈተ። በአማራ ክልል ሰሜን ወሎ ዞን ዋጃ ወረዳ ዛሬ ከፍተኛ ውጥረት ነግሶ የዋለ ሲሆን የህዝብ አገልግሎቶችም ተቋርጠው ውለዋል። ህወሓት ገበያ ላይ ውጊያ በመክፈቱ ዋጃ ገበያ ተበትኗል ተብሏል። በራያ ለማጣና በዋጃ ከተማ የብልጽግናው ሠራዊትና የህወሓት ታጣቂዎች በፈጠሩ ግርግር የተኩስ ልውጥ ተከፍቶ የአካባቢው ህዝብ ከፍተኛ ስጋት ላይ የወደቀ ሲሆን በተለይም በዛሬው ዕለት ዋጃ ላይ ገብያ እንዲበተን ምክንያት መሆኑም ታውቋል። የሳምንቱ የገብያ ቀን የሆነው ዋጃ ገብያ ላይ የህወሓት ታጣቂዎች ከማህበረሰቡ ልዩ ልዩ ቀረጦችን እንቀበላለን ማለታቸውን ተከትሎ በብልጽግናው ሠራዊት ክልከላ እንደተደረገ የገለጹት የጣና ቴሌቪዥን የመረጃ ምንጮች ከሩቅ መንገድ ተጉዘው የመጡ ገበያተኞች ጭምር ተስተጓጉሎ መመለሳቸውን የአይን እማኞች ገልጸዋል። አንድ አስተያየት ሰጪ በጉዳዩ ዙሪያ ለጣና ቴሌቪዥን ሲናገሩ በእኛ ላይ የሚፈጸመው ግፍና የሚደርስብን መጉላላት ተለማምደነዋልና በዕድላችን እያዘን እንኖራለን። ይህን ሁሉ ግፍና መከራ ሲደርስብን የእኛ የምንለው ኃይል አለመኖሩ ግን በጣም ያሳዝናል ብለዋል። ጠዋት ላይ በአካባቢው ያሉ የሕወሓት ታጣቂዎች በኬል ላይ ይገባኛል ጥያቄ እርስ በርስ መተኳኮሳቸውን ተከትሎ ወደ ስፍራው አቅንተው በነበሩ የፌዴራል ፖሊስ ኃይሎች ጋር በተፈጠረ ግጭትም የሶስቱ ታጣቂዎች ሕይወት ወዲያው ማለፉን የመረጃ ምንጮቻችን ጨምረው ገልጸዋል። ይህን ተከትሎም በሕወሓት ታጣቂዎችና በብልጽግና የፌዴራል ፖሊስ ኃይሎች መካከል ከተፈጠረው የተኩሱ ልውውጥ በኋላ በሁለቱም በኩል ከፍተኛ ኃይል ተጨምሮ ተፋጠው እንደሚገኙ የሚናገሩት የአካባቢው ነዋሪዎች የብልጽግናው ከፍተኛ የመከላከያ መኮንኖች ግን ጉዳዩን ከቁብ እንዳልቆጠሩት ተናግረዋል። የጣና ቴሌቪዥን የመረጃ ምንጮች ከስፍራው በላኩት መረጃ ከሳምንት በፊት ተማሪዎች በትግረኛ የማይማሩ ከሆነ ወደ ትምህርት ገበታቸው እንዳይገቡ የከለከሉት አታጣቂዎች ዛሬ ደግሞ የአካባቢው ኮማንድ ፖስት ሰብሳቢ አህመድ ኤሚ ፈቃድ ሰጪነት በትግረኛ ቋንቋ የሚማሩ ተማሪዎች ብቻ ባለማጣ ከተማ ወደሚገኘው የእድገት ፋና ትምህርት ቤት እንዲያቀኑ መፈቀዱን ገልጸዋል። ለዓመታት በጭቆና ቀንበር ውስጥ የኖረው የራያ አለማጣ ህዝብ ለሶስት ዓመት በማንነቱ አንገቱን ቀና አድርጎ መሄድ ቢችልም ዘንድሮም ሌላ ማንነትን መሰረት ያደረገ ጥቃት እያስተናገደ መሆኑን የገለጹት የራያ አለማጣ ከተማ ነዋሪዎች ህፃናት ከትምህርት ገበታ እንዲታገዱ ተገደ ደዋል ብለዋል በአማራ ክልል ሰሜን ወሎ ዞን ራያ አላማጣ የሚገኙ ትምህርት ቤቶች በክልሉ ትምህርት ቢሮ ወጪ ተደርጎ የትምህርት ቁሳቁስ ቢገባላቸውም። አሁን ላይ ሁሉም በህወሓት ታጣቂ ኃይሎች ሙሉ በሙሉ የተቃጠሉ ሲሆን ህፃናትን በትግረኛ ቋንቋ ብቻ ትምህርት እንዲወስዱ የሚል ትዕዛዝ የህወሓት ታጣቂዎች በማውጣታቸው ልጆች እንዲሸማቀቁ ተደርገዋል ሲሉ የጉዳዩን አስከፊነት ይገልጻሉ። ህወሓት ከትግራይ ክልል ወደ አማራ ክልል ዘልቆ እንዲገባ የብልጽግናው ሊቀመንበር በጎ ፈቃድ የሰጠበት ሲሆን ይህን በማስተባበር ደግሞ የአካባቢው ኮማንድ ፖስት ሰብሳቢ ኮሎኔል አሕመድ ኤሚ ዋና አስፈጻሚ መሆናቸውን በተደጋጋሚ መዘግባችን ይታወሳል። ሰሞኑን በአካባቢው የሚፈጸመው ማንነት ተኮር ጥቃትም ከህወሓት ታጣቂዎች ጎን ሆነው የሚያስፈጽሙት እኒህ መኮንን ከጄኔራል ጆን መሪድ እና ጄኔራል ምግቤ ጋር ጥሩ ቀረቤታ እንዳላቸው ወታደራዊ ምንጮቻችን ይናገራሉ። አሁናዊ የቀጠናው ሁኔታ እጅግ ውስብስብ ሲሆን፣ ተፈናቃዮችም በአስቸጋሪ ሁኔታ ይገኛሉ። ወደ መጨረሻው ዜናችን እናልፋለን። የአዲስ አበባን ህዝብ የሚያስለቅሰው አዲስ መመሪያ። የብልጽግና አገዛዝ በአዲስ አበባ ህዝብ ላይ አዲስ መመሪያ አውጥቶ ህዝብን ከፍተኛ ምሬት ላይ ጥሎታል። ይህ አዲስ መመሪያ ደግሞ በሁለት ዓመት ውስጥ በአዲስ አበባ ህዝብ ላይ የተጣለ ሶስተኛው የማፈናቀያ መንገድ ነው። ለመኖሪያ ቤት የተገነባን ቤት የንግድ ሥራ ማካሄድ የቤቱን አንድ በመቶ ለመንግስት መክፈል እንዳለበት የሚደነግገው አዲሱ የከተማ አስተዳደር መመሪያ ህዝብን ለከፋ ችግር እየዳረገው መሆኑን የሚናገሩት የአዲስ አበባ ነዋሪዎች፣ ነጋዴዎች የንግድ ፍቃድ ሲያወጡ የሥራ ቦታ አድራሻን በተመለከተ የንግድ ቦታውን አስመዝግበው ነው ፈቃድ የሚሰጣቸው። በዚህ መልኩ ሥራ ሲሰሩ የቆዩ ነጋዴዎች ባሳለፍነው ወራት መጨረሻ ላይ ከፍተኛ የተባለ ግብር ከፍለው ከጨረሱ በኋላ የምትሰሩበት ለመኖሪያ ቤት የተገነባን ቤት ነው ስራ የሚያደርገውን አቁሙ፣ ካልሆነ የቤቱን ግምት አንድ ፐርሰንት ለመንግስት ክፈሉ የሚል አስገዳጅ መመሪያ ከከተማ አስተዳደሩ መጣ። ይህ ደግሞ በግልጽ ህዝብን መዝረፍ ነው ሲሉ አስተያየት ሰጪዎች ይናገራሉ። የጣና ቴሌቪዥን ምንጮች አክለውም ከዚህ በፊት የአዲስ አበባ መንገዶችን እናስፋ በሚል እቅድ በመንገድ ዳር የነበሩ ንግድ ቦታዎችን ምትክ ቦታ እንሰጣቸዋለን እያሉ አፍርሰው አባረሯቸው። ከዚያ ባጃጅ ከከተማ ይውጣ ብለው እነሱንም አባረሯቸው። ይህን ሁሉ ካደረጉ በኋላ ደግሞ ተመልሰው መጡና የኮሪደር ልማት ብለው የሚፈልጉትን ሰፈር አፈርሰው ነዋሪዎቹን በተኑ። አሁን ደግሞ ለመኖሪያ ቤት በተገነባ ቤት ላይ ንግድ መነገድ አትችሉም፣ ከነገዳችሁ የቤቱን አንድ ፐርሰንት ክፈሉ ብለው መጥተዋል። ንግድ ፈቃድ ያወጡትም ሆነ ግብር የከፈሉት አሁን በሚሰሩበት ቤት መሆኑን መንግስት አስቀድሞ እያወቀ ነው አዲስ መመሪያ ያወጣው ብለዋል። በተለይም የኮሪደር ልማት በሚገነባበት ወቅት ቤቶችን ሲያፈርሱ ጥሩ ይዞታ ላይ የሚገኙ ቤቶችን ሳያፈርሱ ከፍተኛ እድሳት ያደርጉላቸውና ለባለጊዜ ባለስልጣናት እንዳደሏቸው የሚናገሩት አስተያየት ሰጪዎች በዚህ መመሪያ የተፈለገውም ህዝብን መዝረፍ ነው በማለት ቅሬታቸውን ገልጸዋል። በሌላ ዜና ለረጅም ዓመታት በመርካቶ መደብ የሚባል ሱቅ ይዘው ሲነግዱ የነበሩና በቅርቡም ግብር የከፈሉ ነጋዴዎች በአስቸኳይ ንብረታቸውን ይዘው ከአካባቢው እንዲለቁ ትዕዛዝ እንደሰጣቸው ምንጮቻችን ገልጸዋል። ነጋዴዎቹ ስማቸው ተመዝግቦ ከቦታው እንዲለቁ ትዕዛዝ የተሰጣቸው ሲሆን፣ ፈቃደኛ የማይሆኑ ከሆነ ግን ከባድ ቅጣት እንደሚጠብቃቸው ዛቻ እንደተሰጣቸው ገልጸዋል። እንዲነሱ የተገደዱት ነጋዴዎች አዳራሽ ዙሪያ ያለን 15 ዓመት በላይ የቆየን ነጋዴዎችን መነሳት አለባችሁ ተብለናል። ከባለፈው ቅዳሜ ጀምሮ ተነሱ የሚል መረጃ ይዘው መጡ። የሚገርመው ይህ የሆነው ከሰሞኑ ግብር ከፍለን ከጨረስን በኋላ ነው። በዛሬው ዕለት ደግሞ ስማችንን እየጻፉ ማስፈራሪያ ሲሰጡን ውለዋል። ቦታ ሳይዘጋጅ እንዲህ ማለት ተገቢ አይደለም እቃዎቻችንን እያነሱ ውለዋል። ነገ አዲስ አይል ይመጣል የሚል ማስፈራሪያ ሰጥተውን ሂደዋል ሲሉ በጉዳዩ ዙሪያ ዘገባ ለሰራው መሰረት ሚዲያ ተናግረዋል። ቅሬታ አቅራቢዎቹ ነጋዴዎቹ መርካቱ መርካቶ ለረጅም ዓመታት ስንሰራ የነበረን ነጋዴዎች ንግድ ፍቃድ ያለንና ለመንግስት ግብር ስንከፍል የቆየንን እኛ በዚህ ሥራ ስንት ቤተሰብ እንደምናስተዳድር እያወቁ ቦታ ሳይዘጋጅ ተነስ ማለት ምን ማለት ነው? ግብር ከፍለን ከጨረስን በኋላ አጠቃላይ መርካቱ መደብ ተነሱ የሚል ትዕዛዝ መጥቷል ለምን በማለት ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው ነጋዴዎቹ የሚነሱት በርካታ ህገወጥ ሥራዎች ስለሚሰሩ ነው ብለው ተናግረዋል። ሆኖም እንደ መንግሥት ህጋዊኑና ህገወጡን ለይቶ እርምጃ መውሰድ የአስተዳደሩ ኃላፊነት ቢሆንም በዚህ ጉዳይ የወሰዱት እርምጃ አለመኖሩ ይታወቃል። ክቡራትና ክቡራን የጣና ቴሌቪዥን አድማጅ ተመልካቾቻችን የጥቅምት አራት ቀን 2018 ዓ.ም የመሽት የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩትዩብ ቻናል በቋሚነት ሰብስክራይብ እያደርጋችሁ ወዳጅ የሆናችሁን ፈጣንና አዳዲስ መረጃዎችን እንድትካፈሉ እንጋብዛለን። ጣና ቴሌቪዥን ከሀቅ ጋር